እሺ እንግዲህ ውዶች፣ እስኪ ገባ ገባ ብሉ። እሺ እንግዲህ እሺ እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ፣ ሰላም ብያለሁ ቤተሰብ፣ እንኳን ደህና መጣችሁ። ሰው ለሰው መድኃኒቱ ነው። እናንተ በመምጣታችሁ ደስ ብሎኛል። እስኪ በላይክ ሁላችሁም እሺ ኡም ሰላም ሰላም ብያለሁ። እንኳን ደህና መጣችሁ። ሰላም ነው። እንዴት ናችሁ? አመሰግናለሁ። እንኳን ደህና መጣችሁ ሁላችሁም ሰላም። እስኪ በላይክ ሁላችሁም ቤተሰቡን እንደማማመር ቴንኪዩ፣ በጣም ቴንኪዩ፣ በጣም ክበሩልኝ። ኤምኤች ኤምኤች። ሰላም ሰላም ሰላም። እንኳን ደህና መጣችሁ። ሰላም ብያለሁ። አይ። ኤምኤችማ የወል ጊዜም ቤተሰብ ነን፣ ቤተሰብነን መቼም አመሰግናለሁ፣ አመሰግናለሁ። ሁላችሁም በላይ ከመጣችሁ ቤተሰቦች ብርታት ነው፣ ማበረታታት ነው፣ ከምንም በላይ ስጦታ ነው። አመሰግናለሁ። ሰላም ሰላም ሰላም። ክበሩልኝ፣ ክበሩልኝ። ቤተሰብ ገና እየገባን ነው። እስኪ ቤተሰብ እናፍራ። ሰው ለሰው መድኃኒቱ ነው። አብረን እንደግ፣ ሁላችንም እንደማመር ዋናው ዓለማችን መደማመር ነው። እዚ ዛሬ ዋናው ዓለማችን መደማመር ነው። በቅንነት በታማኝነት እንደማመራለን ማለት ነው። ቀን የነበረን ፕሮግራም በጣም ምርጥ ነበረ፣ በጉብኝት የተሞላ ነበረ። ከአንድ ቦታ ወደ ሌላ ቦታ እየተንቀሳቀስን ምርጥ የሆነ ጊዜ እና ያሳለፍን የነበረና አሁን ደግሞ እስኪ እንግባና ሁላችንም እንዘያየር ብዬ ነው የገባውት የምሽት ፕሮግራም እንኳን የለንም ነበረ። ከዚህ በኋላ አይተን የቤተሰብ የቤተሰብ ብዛት የቤተሰብ አባል አይተን፣ ሰላም ኤምኤች እንዴት ነው እንዴት ነው እንዴት ነሽ? ግን ኤምኤች ኤም እኔ ወንድ ወይ ሴት በምን ልጥራ? ለማንኛውም ሰላም፣ እኔ ደና ነኝ አለው። ኤምኤች ቤተሰቦችን አስደምረኝ። አዎ ኤምኤችን ያዟት፣ ደምሯት፣ ደምሩት ነው ደምሯት። እንዴት ነው እንዴት አድርጌ ነው ማውረው? አሁ ተደማመሩን ሰላም ናችሁ ግን ሁላችሁም? አማን ነው። እኔ እግዚአብሔር ይመስገን ሁሉም ሰላም ነው፣ ሰላም ነው። እኔ ጋር ያለው ሰላም ነው። እውቅንነት ሴት ዋ ቴንኪ እናት ከባሪ ይለኝ። ለማንኛውም የሚቻው ምርጥ ሰው ነች፣ ቅን ቅን ሰው ሁሉንም በመያዝ ትታወቂያለሽ። እና ሁላችሁም ደምሯት ኦፍ ኮርስ ው ትክክል ነው። ኢት ኢዝ ኒው ው አይ ሃቭንት አኒ ላይቭ ኢቨንት ቢፎር በት ናው አይ ሀቭ ሶ ዊ ካን ኮሚኒኬት ኤንድ ዊ ካን ሳብስክራይብ ኢች አዘር። ከሞን ፕሊዝ ዌልካም ነው እምላችሁ እንደመመራለን ሁሉ ነገር እናወራለን፣ የውስጥ ውስጣችንን እናወራለን። ምንም የሚጎለን ነገር የለም። ስለዚህ እንደማመር ቀለም የምትፈልጉ ግን ቀለም እቀባቸዋለሁ። እኔ ቤት ምንድን ነው ሆነስቲ ወይም ታማኝነት እስከ ጥግ ድረስ ነው። ቀለም እቀባቸዋለሁ እንደማመራለን ማለት ነው። በተለይ ግን ቀን ላይ ቀን ከሁለት ሰዓት ጀምሬ ያለውን የምንድነው ላይ ብትከታተሉ ደስ ይለኛል። እኔም አው ገባለሁ በጣም ነው ገባ። በተለይ ቀን የቀኑ ባያልፋችሁ ደስ ይለኛል። ቀን ሁለት ሰዓት ጀምሬ ያለሁት የሚሄች ቀብቼሻለሁ በጣም ደስ የሚል ሁሉም የወደደው ነው። እና ቀን ላይ ብትከሰቱልኝ ደስ ይለኛል። ለእናንተም በቃ ቦታ ታያላችሁ ደስ የሚል በቃ አስጎበኛቸዋለሁ። ባህርዳርን በተለይ አስጎበኛቸዋለሁ። ስለዚህ ቴንኪዩ ኡም አዋጅ አጅዋ አመሰግናለሁ። ክበሩልኝ ክበሩልኝ። ቀለም ተቀቢያ ማን ነው? ቀለም ትፈልጋላችሁ? ኡም ኡም ዩቲዩብ ቀለም የምትፈልጉ ግን ቀበኝ በሉኝ። ኤም ኤች ቀብቸሽ አለው ሁለት ሰዓት ጀምር ያለው በጣም ምርጥ የሆነ ቦታ አስጎበኛቸዋለሁ። የምትፈልጉት ቦታ ምናልባት ሺሽ። አመሰግናለሁ። ቀባሻለሁ። ፍቃደኛ አንዳንድ ፈቃደኛ የማይሆኑ ስላሉ ነው። ሞዴሬተር ማን ነው? ቀለም ለመቀባት የማይፈልጉ ስላሉ ነው። ይህን ወይ ቀብቸሽ አለው ወይም አሁ ቀብቸ አለው። መልካም እናያለን። በእውነት በጣም ነው የምናየው። ምርጥ ምርጥ ቦታ ነው ያለን። በጣም ሀሴት የሚያደርጉ ሀሴትን የሚፈጥሩ ቴንኪዩ ቴንኪዩ ኡም አመሰግናለሁ አሴትን የሚፈጥሩ ደስታን የሚፈጥሩ ቦታዎችን እንጎበኛለን እናያለን በእውነት ስለዚህ ከጠዋቱ ሁለት ሰዓት ጀምረን እናያለን እንደገና ደግሞ ምሽት አራት ሰማን ነው ዘጠኝ ሰዓት ጀምሬ ደግሞ አለው እንገባለን ማለት ነው ስለዚህ በቅንነት በታማኝነት እንደማመር ሰው ለሰው መድኃኒቱ ነው ሰው ለሰው መድኃኒቱ ነው ያለ ሰው ምንም የሚሆን ነገር የለም ስለዚህ በጋራ እናድጋለን ያላችሁ በሙሉ ተያያዙ አንድም ሰው ለአንድ ቀን በቂ ነው በትክክለኛ የሚመጣ ሰው ካለ በትክክል የሚደምር የሚመልስ ሰው ካለ በቅንነትና በታማኝነት አንድ ሰው በቂ ነው። ስለዚህ በታማኝነት በቃ በበጎ ልብ ማለት ነው። ሁላችንም እንደማመር ስንደማመር አሁን እናድጋለን በጋራ ሁላችንም ማለት ነው። አሁን እኔ ትንሽ ነበርኩ እኔ ማለት ቁጥሬ በጣም ትንሽ ነበር እና በዚህ ሁለት ሳምንት ሶስት ሳምንት ውስጥ ነው እነዚህን ቤተሰብ ላፈራ የቻልሁትና ስለዚህ ሁላችንም እንደማመር በቅንነት ማለት ነው። እስኪ እዚህ ቤት ያላችሁ ተያያዙ እስኪ። አሁ ምን ችግር አለው? ሰው አንድ ሰው አንድ ሰው እኮ መያዝ አሪፍ ነው። ከአንድ ቤት አንድ ቤት ስትሄዱ ትክክለኛ የማይነሳ አንድ ሰው ከያዛችሁ በቂ ነው። ዛት ይዝናፍ እሺ፣ ቤተሰብ እንደማመር እየተደማመር እየተደማመር በታማኝነት በቅንነት ሰው ለሰው መድኃኒት ነው። ሰው ለሰው መድኃኒት ነው። እስኪ ታፕታፕ እያደረጋችሁ ጋብዙልኝ። እስኪ ጓደኞቻችሁን ወደ ቤቴ እንዲመጡ ጋብዙልኝ። ብዙ ጊዜ ብዙ ጊዜ አይደለም፣ ከዚያም ነው ላይቭ መከሰት ከጀመርሁ። ስለዚህ ወደ ቤቴ እንዲመጡልን ጋብዙልን። ወደ ቤቴ የምትመጡ ደግሞ ቤተሰቦች እንኳን ደህና መጣችሁ። አመሰግናለሁ። ሰላም ብያለሁ። እንዴ ናችሁ? እንደማመር፣ በቅንነት እንመልስ፣ በታማኝነት እንመልስ፣ በቅንነት እንደምር። ሰው ለሰው መድኃኒት ነው ሰው ለሰው መድኃኒት ነው። በቃ ይሄ ስሎጋን ማይ ስሎጋን ደግሞ ትክክለኛ ስለሆነ ነው። ሰው ለሰው መድኃኒት ነው እና ሁላችንም የምንደማመር ቤተሰብ እንኳን ደህና መጣችሁ። ሁላችሁም በመምጣታችሁ ደስ ብሎኛል። ቤቴ ያላችሁ በሙሉ ክበሩልኝ። ኤምኤምኤች ከአንቺ ጋር ቤተሰብ ነን አደለ? ቤተሰብ ነን እርግጠኛ እኔ ቤተሰብ ነን አይተሸዋል። እኔ ባለፈው አዲስ ስላደረግኩሽ ነው ሰብ አድርጊሻለሁ ኡም ለምናልባት ኡም ለእኔ አዲስ ናችሁ። እስኪ ከደመርኳችሁ ንገሩኝ፣ ማለቴ ከተደማመርን፣ አሊያም ያዙኝ ኮሜንት አድርጉልኝ እመልሳለሁ። እሺ በነገራችን ላይ በቪዲዮ ነበር ምገባና ሪንግ ላይት ስለሌለኝ እንትኑ ደግሞ መብራቱ በትክክል ስለማያሳይ ምናልባት ጨለማ ስለሚሆን ብዬ ነው እንጂ እኔ እንኳን ላይፍ ስጋ በቪዲዮ ነው ምገባው። እንግዲህ እስከማስተካክለው ድረስ አዎ፣ አዎ ሹር ሹር ሹር። የሚች የሚች አዎ ቤተሰብ ነን። እርግጠኛ ነኝ፣ ምክንያቱም ባለፈው እኔ ስደምሬ ስለማስታውስ ነው። ለማንኛውም ቴንኪዩ ቴንኪዩ፣ በታማኝነት ስለመለስሽልኝ። ይሄ ነው በቃ፣ ቅንነትና ታማኝነት የሚባል እንደዚህ ነው። አንድ ሰው አንድ ሰው ራሱ እንደሚፈልገው አይነት ጥቅም ሌላ ሰውም ስለሚፈልግ። ኖ ኖ፣ እኔ እኔማ ደምር ያለሁ እኔ አስታውሳለሁ እኮ ከአንቺ ጋር እንደተደማመርኩ እኮ አውቃለሁ። ምክንያቱም ብዙ ብዙ እንትን ልውውጦችን አድርገናል። ካስታወስሽ ምናልባት እንትን ላይ የሆነ ቤት ገብ ተገናኝተን እንደዛ ብዙ ጊዜ አግኝቼሻለሁና እኔ አስታውሳለሁ። ለዛ ነው እሺ። ኡም ኡም አለሽ አለህ ወይም አለሽ እስኪ ካለሽ ቤተሰብ ነው ሳንወጣ ኮሜንት አድርጊልኝ። ካላደረግሽኝ ማለት ነው ከስ ካልያዝሽኝ፣ እስኪ ቤቱን ያዙ። እንደማመር ያ ሪሊ በቃ የሚቻው እውነት ነው እኔ አስታውሳለሁ። አይ ቆይቻለሁ፣ ከያዝኩሽ እኮ የሆነ ጊዜ የሆነ ቤት ትዝ ካለሽ እኮ ተገናኝተናል እና ጽፌልሽ ነበረ እኔም፣ እና መልሳለሁ ብለሽኛል። ቴንኪዩ፣ ስለ መለስሽልኝ ማለት ደስ ብሎኛል። እንዴት ነው ግን? ደና ደና እየሄደልሽ ነው ቁጥሩ እንሺ ደህና እየሄድልሽ ነው። በጣም አሪፍ ነው። እሺ ለማንኛውም ቤተሰብ ኑ ወደ ቤት ያጎራ በሉ ሙሉ ሙሉ ፍቃድ ተሰጧችኋል። ወደ ቤቴ ጎራ እንድትሉ ቤቴ ጋር እንድትቀመጡ እንድትዝናኑ ነው። ኃላፊነትና ከሙሉ ክብር ጋር ነው የምንቀበላችሁ። የምትመጡ ቤተሰቦች እንኳን ደህና መጣችሁ እያል ጨፌ ጎዝጉዘን ቡና አፍልተን ነው የምንጠብቃችሁ። እንኳን ደህና መጣችሁ እንላለን። እንኳን ደህና መጣችሁ። እንደው እንደው እግረኛ የሆኑ ሰዎች ግን እግረኛ የሆኑ ሰዎች መባከን መባከን መባከን አንዱን ቤት አይቀመጡም እኮ ተረጋግተው አቤት፣ አቤት፣ አቤት እናንተ ተረጋግታችሁ ማትቀመጡ ግን ቤተሰብ እንኳን ደህና መጣችሁ፣ ሰላም ብለናል። ሰው ለሰው መድኃኒቱ ነው። ሰው ለሰው መድኃኒት ነው። እንደማመር በቅንነት በታማኝነት እየተደማመርንድ